የዘረፋ ወንጀል ፈጽመው ለማምለጥ የሞከሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። አዲስ አበባ ጥቅምት 12 ቀን 2018። ተጠርጣሪዎቹ የፀጥታ አካል የሚያስመስል የደንብ ልብስ በመልበስ የዘረፋ ወንጀል ፈጽመው በቁጥጥር ስር የዋሉት ጥቅምት 11 ቀን 2018 በቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ የሚጠራ አካባቢ ነው። አብርሃም አሸናፊና ዳግም ብርሃን የተባሉ ሁለት ተጠርጣሪዎች ወንጀሉን የፈጸሙት ረድኢት አህመድ በተባለች ግለሰብ ላይ ሲሆን ከቦሌ ክፍለ ከተማ ፖሊስ መምሪያ የተገኘ መረጃ ይመለከታል። የግል ተበዳይ በአቃቂ ቃሊቲ ክፍለ ከተማ ወረዳ ሶስት ልዩ ቦታው አባ ሳሙኤል መቶ አርባ ሰፈር በሚባል አካባቢ የሚገኝ ሱቋን ዘግታ በመምጣት እያለች ሰሌዳ ቁጥር ቱቢ ሰማንያ ስምንት 595 አዲስ አበባ የሆነ ተሽከርካሪ እያሽከረከረች ስትጓዝ ከጥቂት ሜትሮች ጉዞ በኋላ እንዳስቆሟት ይታወቃል። ተጠርጣሪዎቹ የግል ተበዳይን ከሹፌር መቀመጫ ላይ ያስወርደው ከኋላ እንድትቀመጥ ካደረጉ በኋላ ተሽከርካሪውን እራሳቸው እያሽከረከሩ በሚፈልጉት አቅጣጫ እንደወሰዷት እና 500 ሺህ ብር ወደ አካውንታቸው እንድታስገባ እንዳስገደዷት የምርመራ ዘገባ ያሳያል። የግል ተበዳይ የተጠየቀችውን ያህል ገንዘብ እንደሌላ ስትገልጽላቸው በወቅቱ እጇ ላይ የያዘችው የነበረውን 8700 ብር ጥሬ ገንዘብና ሁለት ሞባይል ስልኮችን ዘርፈው እሷን ካስወረዱ በኋላ መኪናውን እየነዱ በተቃራኒ አቅጣጫ ተጉዘው መለዋወጥ ሲሞክሩ ከሌላ ተሽከርካሪ ጋር ተጋጭተው የትራፊክ አደጋ አድርሰዋል። ከአደጋው በኋላ ከተሽከርካሪው ወርደው በመሮጥ ሰው ቤት ገብተው ሊሰወሩ ቢሞክሩም ሳጅን ፋንታሁና ለምና የተባለ የአዲስ አበባ ፖሊስ ሞተረኛ ትራፊክ እና በሕብረተሰቡ ትብብር ከነኤግዚቢቱ በቁጥጥር ስር ውለዋል። ግለሰቦቹ ከጸጥታ አካል ጋር ተመሳሳይነት ያለው የደንብ ልብስ ይልበሱ እንጂ የጸጥታ አካል እንዳልሆኑ መረጋገጡና ከወንጀሉ ጋር ተያይዞ ተጨማሪ ምርመራ እየተካሄደ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። የጸጥታ አካል ልብስ በመልበስ እና ተመሳሳይነት ያለውን የደንብ ልብስ በመልበስ ወንጀል የሚፈጽሙ ግለሰቦች ሊያጋጥሙ እንደሚችሉ ሕብረተሰቡ ተገንዝቦ አጠራጣሪ ሁኔታዎች ሲያጋጥሙ ለሚመለከተው የጸጥታ አካል ጥቆማና መረጃ በመስጠት ትብብር እንዲያጠናክሩ የአዲስ አበባ ፖሊስ ጠቅላይ ምክር ቤት ገልጿል።